በዚያራ ቪዛ በነጋዴ እንዲሁም በሀጅና በኦምራ ወይንም ከአሰሪዎቻችሁ ጋር ከዱባይም ይሁን ከኩዌት ምናምን እዛ ሀገር ገብታችሁ ከአሰሪዎቻችሁ ጋር ዙሁ የቀራችሁ ልጆች ሳትመለሱ፣ እንዲሁም እዛ ሀገር በኮንትራት ይሁን በኢቃማ መታችሁ ኢቃማችሁ ተበላሽቶ ተይዛችሁ የሚሆን እጃችሁን ሰታችሁ ወደ ሀገር ቤት ገብታችሁ ተመልሳችሁ በባህር መታችሁ የምትሰሩ ልጆች አሁን ኢቃማ ማሰራት እንችላለን ወይ እያላችሁ በውስጥ በጣም ብዙ ጥያቄ ይመጣልኛል። ከቻላችሁ ንግግሪን በደንብ አዳምጡኝ። በቀደም ዕለት የለቀኩትን ቪዲዮ ስላለ እንደው ረጋ ብላችሁ ስሙ። ያኒ ስልኬ እኔ የስራ ስልክ ስለሆነ አብዛኛውን አልመልስም ስለመሰለች፣ ግልጹን ነው የምናገረው። እናንተ እናንተን አሁን የጠቀስኩላችሁን አይመለከትም ብዬ እኔ በቀደም ዕለት ናገር ያለሁኩ ከኮንትራት ቤት ጠፍተው ወይንም ቢዛ ገዝተው መጥተው ጠፍተው እዛ ሀገር እየኖራሉ ልጆች ነው ይሄ። የጋማቸው ለተበለገባቸው በላጉ ነው የተነሳው። ሌላ አዲስ ነገር እኮ የለው። በፊት ከፊሎቻቸውን ጠይቀው ነበር በላጉን አንስተው ወይም ወደ ሌላ ሰው እንትን ለማድረግ ተናዞን ለማድረግ የከፊሎቻቸው ፍቃድ ያስፈልግ ነበር። አሁን ግን ፍቃድ አያስፈልግም። የከፊሎቻችሁ ፍቃድ መንግስት አነሳላችሁ። ገራማችሁን ከፍላችሁ ወደምትፈልጉት ሰው ነቅል ማድረግ ትችላላችሁ ነው ስለዚህ በዚያራ በነጋዴ ቪዛ በሀጅና በዑምራ እንደዚህ ከተለያዩ አገር አንዳንድ ልጆች ደግሞ በዚያራ በሳውዲ ዜግነት ባለው በዚያራ ስለመጣችሁ ብቻ ኢቃማ የሚሰራ ይመስላችኋል። አይሰራም። አሁን ባለው አዋጅ እሱን አያካትትም። ምናልባት ወደፊት ደግሞ ቀናላህ ያመጣል። እኔ የራሴ ቤተሰብ ስላለ በዚያራ ጉዳይ በተለይ ያልዞርኩበት ቦታ የለም፣ ይሰራ እንደው ብዬ ያላጠራሁበት ቦታ የለም። አይቻልም። ስለዚህ እንዳትበሉ። አንዳንድ ልጆች በተለይ በዚህ አራቢዛ ሊሰራ ይችላል፣ 20 ሪያል፣ 30 ሪያል እየተባለ ሚሄድ ሪከርዶች ሁሉ ይመጡልኛል። እኔ ገሌ እንደዚህ ብሎኝ፣ አትላኩልኝ ሪከርድ፣ እኔ አይመለከተኝም። ትክክለኛውን ነገር ነው የሚነግራችሁ። ከሰማችሁ ስሙ፣ ካልሰማችሁ እገሌ በላኝ እንትን አለኝ፣ የዛ ያኔ መጠየቅ እኔ መብት የለኝም። ስለዚህ ተግባራዊ ያድርጉት። ሌላ በክፍያ ዙሪያ እና በአንዳንድ እንትኖች ዙሪያ በሌላ ቪዲዮ መለስላችኋለሁ። እያጣራሁ ነው። እኔም እያሰራሁ ያለሁት የራሴ የቅርብ ቤተሰቦች ልጆች ቪዛ እንትን የኮንትራት ቤት ጠፍተው እዚህ የሚሰሩ የነሱ ልጨርስና ክፍያው ምን ያህል እንደሚፈጅ ምን ፕሮሰስ እንዳለው ምን ምን እንደሆነ በተፋሲል እያንዳንዷ መረጃውን እሰጣችኋለሁ። እስከዛ ድረስ በትዕግስት ጠብቁ ከቻላችሁ መረጃ በደንብ አዳምጡት። ሰላም አሌይኩም ወራህመቱላ በረካቱ ሀባይብ፣ እንዴት ናችሁ? ይሄ ቪዲዮ ለእናንተ ሳውዲ ላላችሁ የመዳም ቅመሞች ወይም የዳም ሸቀሎች ለእናንተ ነው የሚመለከተው ማለት ነው። ና ይሄን ቪዲዮ በደንብ አዳምጡት። ለምን ትጠቀሙበት አላችሁ እንጂ አትጎድበትም ማለት ነው። ለምን አንድን ነገር አውቃችሁ ተረድታችሁ ያደረጋችሁት ነገር ወደፊት አይቆጫችሁም። ሀቂቃ ማለት ነው ና አሁን ላይ ሰሞኑን በወጣው ቀራር የመዳም ቀማዎች በጣም ተጠምደዋል ማለት ነው፣ እና ይሄ ኢቃማ ሲወጣ ነው በቀላል ገንዘብ የሚወጣ ይምስ እንዳይመስላችሁ ማለት ነው። መረጃን ተገን አድርጋችሁ አውጡ። ማውጣትም አውጣታችሁ። እሺ እናወጣለን ብላችሁ ካሰባችሁ መረጃን ተገና አድርጋችሁ ዝም ብላችሁ የሆያሆይ ስራ አትስሩ፣ እና ወንድም ሳይድ የሚናገረውን ቪዲዮ ከልባችሁ በቃ በስነስርዓት ቁጭ ብላችሁ ከልባችሁ አዳምጡት። ትጠቀሙበታላችሁ ሀቂቃ ማለት ነው። አስር ሺ አስራ ሰባት ሺ ሀያ ሺ እያሉ ነው ማለት ነው። እና ይሄ ደግሞ የኛ የሀበሾች መብሊያ የመዳም ቅመሞችን መብሊያ ዘዴ ነው፣ ቀመሚ ማለት ነው። እናንተ በትክክለኛው ከመጣችሁ የሚመለከተው ደግሞ፣ በባህር የመጣን አይመለከትም፣ በጉብኝት የመጣን አይመለከትም። የሚመለከተው እዚህ ሳውዲ በጠለም መጥተው በመጥፋት ሚሆን እንግዲህ ከከፊላችሁ ጋር ደግሞ ተጋይተው ከፊላቸው ኢቃማቸው ከፊላቸው ጋር ቀርቶ ፓስፖርታቸው ጭምር እዛ ጋር ቀርቶ፣ ለእነሱ ለእነሱ ነው እንጂ እድል የመጣው። በባህር ለመጡ በኡምራ መጥተው ዝለቀሩ በጉብኝት ለመጡ አይመለከትም። አሁን በተለይ በተለይ በጉብኝት የመጡትን እናንተ ማውጣት ትችላላችሁና ችግር የለባችሁም፣ ብቻ ይሄን ያክል ብር ክፈሉና ታወጣላችሁ በሚል ሙካቸውን ይሄን እንትናቸውን አእምሯቸውን ነክቶባቸው እየተራገቡ እንደዚህ እንደዚህ እየተራገቡ ነው ማለት ነው። እና እናንተ ደግሞ አውቃችሁ አብራችሁ ተራግባችሁ ብራችሁን ከንቱ እንዳትሆኑ ነው የምፈልገው ማለት ነው። ማለት ማለት እኔ ያኔ ለእናንተ የሆነ ነገር ወይም ቪዲዮ እንድታይልኝ ፈልጌ አይደለም። ሀቂ አያችሁትም፣ አላያችሁትም አያ እንዲ አይዶን ኬር ያኒ ነገጧት። በሌላ ቪዲዮ ሰርችን ሊመጣ ይችላል። ቪው ይመጣል ይሄዳል። አይመለከተኝም። ግን ያው የእናንተ ገንዘብ ሰላም ያሳዝነኝ፣ ሰላም ያሳዝነኝ። እኔ ስንት ለፍቼ እንደሆነ ይሄንን ብር እንደማመጣው ስለማቅ፣ እናንተ ሚስኪን ናችሁ። ደግሞ በተለይ በተለይ ታሳዝኑኛላችሁ። እና እንደዚህ ዝም ብላችሁ በከንቱ እንዳትበሉ ስለምፈልግ ነው። እና መረጃ አዳምጡ፣ በተለይ በተለይ መረጃ አዳምጡ። በዚህ ጉዳይ ታጠቅ ወንድም ታጠቅም ቪዲዮ ሰርቶ አላየሁትም፣ በእርግጥ ግን አሁን እየተወራ ያለው ቪዲዮ አለ እና አዳምጡ፣ በዚህ ጉዳይ ማለት ነው። ሁላችሁም ዝም በላችሁ በሆያ ሆይ አትግቡ፣ በሆያ ሆይ አያትግቡ፣ የእውነት መረጃ አዳምጡ። እንዴ አስር ሺ ሪያል ቢሆን ስንት ስንት ወር ሰርተሽ ነው የምታመጪው? አምስት ወር አምስት ወር ሰርታችሁ በሁለት ሺ እንኳን ሰራችሁት ቢባል አምስት ወር ሰርታችሁ ነው የምታመጪው አስር ሺ ቀላሉ። ጠይብ ሶስት ሺ ሪያል በኦንላይን ፓስፖርቱን በኦንላይን የጠፋውን ፓስፖርት ለማንጣት ሶስት ሺ ሪያል አስቡ። እንግዲህ እንደዚህ ስትከፍሉ ደግሞ መጀመሪያ ከፊል ያስፈልጋል። ይህን አውቃችሁ ተራመዱ። ከፊል ያስፈልጋል አለ ከፊል። ዝም ብላችሁ ዘው ብላችሁ ሶስት ሺ ሪያል ከፍላችሁ ፓስፖርቱን አምጥታችሁ እዚህ ከፊል ስታጡ ደግሞ እንዳትቀሩ፣ እንዱ እንዳትቀሩ፣ የእውነት እንዱ እንዳትቀሩ። አሁን ጓደኞች በዙሪያ ያሉት ጓደኞች ዘመዶች ሳይቀሩ አሁን ፓስፖርት ላይ እና ኢቃማ ላይ ነው ሰው እንደዚህ እየተሯሯጡ። አውጡ ችግር የለውም ግን ያው ደግሞ እናንተ እንደተናገረው ሳይድም ተናግሯል እናንተን በኢቃማ ማለት ኢቃማችሁ ተበላሽቶ ከከፊል ተጣልታችሁም ሆነ ወይም ከከፊል ጋር ጣልታችሁ ከሆነ እናንተ ነው የሚመለከተው። ሌላው ደግሞ እንደዚህ በመ እንትን የመጣ በኡምራ መጥቶ እዚያ የቀረ ወይንም በሀጅ እንኳን የመጣው ከሆነ የሚቀርስ የለም ግን፣ እናንተ እናንተን አይመለከትም። ስለዚህ እናንተ ማደኸለኩ አርፋችሁ ተቀመጡ። ይሄን ነው የምላችሁ። ሌላ የምለው ነገር የለኝም። እንደውም ቪዲዮ ከተመቻችሁ ላይክ አድርጉት፣ ካልተመቻችሁ ደግሞ እንደፈለጋችሁ ዲስላይክ ማድረግ ትችላላችሁ። ባይ ባይ።